ይመጣል አሁን እኔ ለአንተም ላይክ በተቻለ መጠን ለራስ ጊዜ እየሰጠ ነው። እርግጠኛ ነኝ። አሁን ከዚህ በላይ ው በመጀመሪያ እንደዚህ ደስተኛ ሆነ ስቀ ስለመጣ ኦ ማይ ጋድ ደስ ብሎ። ብዙ የሚያስጨንቁ ነገሮችን አልፈናል። እውነት ነው። ብዙ ነገሮችን አብረናችሁ ተጨንቀን ተጠበን። ብዙ ይታለፋል የማይባሉትን ነገሮች አልፋቸዋል። ምንም ማለት አይደለም። ሌላውን መተው ነው የሚሻለው ማድረግ ስለማችል፣ አባቴ እና ሰው አክባሪ ወንድማችን፣ ፈጣሪ በፈቀደው ሁሉ ነው የሚሆነው። ፈጣሪ ያልፈቀደው ነገር መቼም ቢሆን መቼ ቢመጣም ይሄዳል። ቤተሰቦች የምትጨነቁ የምትጠበቡ ዛሬ የራሳቸውን ፈታ አድርጉ፣ ዘና በሉ። ምንም አዲስ ነገር አይፈጠርም ተብላችኋል የነገሮች ሚፍታህ በነገሮቹ መሀል ገብተህ እስከ መጨረሻ ድረስ ያለውን ነገር እንድትከታተል መልካም ፈቃዳችን ነው። በዚህ አጋጣሚ ከብር ጎን ሆነህ እውነት ለመናገር ዛሬ ቀረበት ይሁን ምን ይሁን ሊደረግላት ነው ሀይሚ እንዴት ብሎ ነው የሚስተካከለው? እውነት ጥያቄ እኮ ነው፣ የሚሆነው ለሰዎች ሁሉ ማለት ነው። አስታራቂዎች ብሩክ ላይ ብዙ ፎከስ አታድርጉ። ብሩክ ምንም ጥፋት የለበትም። ይቅርታ አድርጊልኝ አለ እምቢ አለች። አሁን ችግሩ ያለው ሀይሚና ሀይሚ ጋር ብቻ ታስገድዳታቸው ል ምርጫ ነው ምትኖረው ህይወቷን ማለት እኔ ብሩ ምንም አስፈላጊ አይደለም። እንዲሁም በማለት የሚደብራችሁ ካላችሁ እግዚአብሔር ከናንተ ጋር ይሁን። ብሩክ መንጭቆ መውሰድ ነበረበት፣ ሚስቱን ለበላተኛ ሰጠ ምናምን ምናምን ለምትሉ ሰው ዘመኑ የዘመነ ነው። ከዘመኑት ጋር ነው እንጂ ካልዘመኑት ጋር መሆን አልፈልግም ብሏል ብሩክ። የሰውን ልጅ ፍቅሩ ሲገዛው ነው እንጂ የሚኖረው ከሚወደው ሰው ጋር ነው እንጂ ከማይወደው ሰው ጋር በግድ አብረኸው ኑር አይባልም እያለ እንግዲህ ተናዶም ይሁን ምንም ይሁን በጣም በተረጋጋ መልኩ ራሱን ጠብቆ በቃ በተረጋጋ መልኩ ወደ ኢትዮፕቻናል መጥቷል። ቡቡዬ እንኳን ደህና መጣ ስለመጣ በጣም ደስ ብሎናል። በዚህ አጋጣሚ ሚፍታህ ከልብ ከልብ ከልብ ነው የምናመሰግነው። እውነት ለመናገር በዚህ በክፉ ቀን ያላችሁ ጓደኛ አይረሳም። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ አለው። ደህና ነኝ እግዚአብሔር ይመስገን። ውድና የተከበራችሁ የጨረቃ ፋሚሊዎች ዛሬ ብሩኬ ከሚፍታህ ጋር መቶላችኋል። እንግዲህ ሚፍታህና ብሩኬ ትንሽ የተወሰነ ነገር ያመሳስላችኋል። ክሎዝነታቸው የሆነ ሰኩሪቲነታቸው ትንሽ በቃ የሆነ ዋል የሆነ ነገራቸው ማለት ነው እና ታቁታላቸው። እንግዲህ ከዚህ በፊት ሚፍታህ ብዙ ነገር አብረው አሳልፈዋል። ቤቱም እየጠራቸው ኪችን ካቢኔት እየተማሩ ነው። ኪችን ካቢኔቱ ውስጥ ምግብ እየሰሩ ብዙ ነገር ተደርጎ አይተናል ማለት ነው። እንግዲህ እንግዲህ ዛሬ ከሀይሚ ጋ መስማማት አለብህ፣ መታረቅ አለብህ ምናምን እያለ እየመከረው ይገኛል። ግን ብሩክ በጣም በዚህ መልኩ ተረጋግቶ ስለመጣ እንዲሁም ደግሞ ሚፍታህ ከጎን ሆነ እነዛን ነገሮችን ሁሉ እረስቷቸው ሶስት ቀን ሙሉ ጠፍቷል አይደለም። ማንኛውም ሰው የፈለገ ነገር ቢሆን የሆነ ስሜት አለው። ስሜቱን አውጥቶ ስላልተናገረ አልተጎዳም ማለት አንችልም። ደስተኛ ነው ማለት አንችልም። ምንም ቢሆን ምን አይደለም። ይህን ያህል አመት አብራችሁ ኖራችሁ በዚች በማትረባ ነገር፣ በማትረባ ቃል፣ በማትረባ ንግግር፣ ይሄ ሁሉ ቃላት፣ ይሄ ሁሉ ንግግር ጭንቅላታችሁ ውስጥ ሴቭ ተደርጎ የተቀመጠ ነገር ቁጭ ብላችሁ ስታስቡት፣ እንዲሁም ቪዲዮውን ስሰሙት በጣም ነው ሞራል የሚነካው ማለት ነው። እና በጣም ትልቅ ስህተት የተሰራበት ቪዲዮ አሁን ላይ ነው። ጨረቃ ፋሚሊ ጨረቃ ፋሚሊዎች የሰሩት ቪዲዮ አሁን ላይ ስህተት የተሰራበት ነገር ይሄ ሁሉ ስህተት እንዲመጣ የሆነችው መፍትሄ የሆነችው መንስኤዋ ያች የብሩኬ ፕራንክ ናት። የብሩኬ ፕራንክ ደግሞ እንደ ማንኛውም ሰው በጣም ሲምፕል የሆነ ቀላል የሆነ ነገር ነው። ነገር ግን ሀይሚ ወዳልሆነ ቦታ ጥምልልል ጥምዝዝ አድርጋ ይሄው ፋሚሊዎችን ሁሉ በጣም አሳዝናለች። በጣም በጣም አዝነውባታል። ነገር ግን ያው ምንም ማለት አይደለም። ይሄ አጋጣሚ ነው፣ የሚፈጠር ነገር ነው። እሷን ይመቻት፣ ግን እሷ ይመቻት፣ እሷ ጥሩ ትሁን፣ እሷ ጥሩ ቦታ ላይ ትሁን። በትን ጥሩ ቦታ ላይ የምናየው ይሆናል። ሁሉም ነገር የምናየው ነው የሚሆነው። ምን ፈልጋ ዳኒ ጋም እንደሄደች ያጣቸው ነገር ምን እንደሆነ የምናየው ነው የሚሆነው። እንግዲህ ዳኒ ዳኒ የሶ ሲባል መሆኑን ረስታው ከሆነ ወይም ደግሞ እሱ ሌላ ሴት አያውቅም ብላ አስባ ከሆነ ብሩክ ከሶስና ጋር ተኛብኝ ብላ ከሆነ እንግዲህ ዳኒም ከሶስና ጋር ተኝቷል። ኦረዲ እና ዳኒ ጋር ምንና ምን እንደፈለገች አላቅም። በዚህ ልክ ደግሞ የምትወዱትን ሰው ለማብሸቅ፣ ለማብገን ይህን ያክል ሬዲ መሆን አስፈላጊ አይደለም። እንዲሁም ስቶሪዋ ላይ ራሱን ቁስል ራሱ የሚያክም እንደ ራስ ማንም የለ ምናምን ብላ ያደረገችው ነገር በራሱ ለኦዲንስ ምንም አይመጥንም እና አንዳንዴ ንግግራቸው ራሱ በስማ ለራሳችሁ ለኑሯችሁ ለዘቢያችሁ ነው እንጂ ለኛ ለኛ ለኛ እኛ ለዩ በርኛ ትንሽ ሊሆን ምንም አይመስለንም። ያየነውን ነገር እንናገራለን፣ እናወራለን። ምንም አለቅ እኛ ህይወት ውስጥ የሚቀይር የሚለውጥ ነገር የለም። ለእናንተ ግን ቪዲዮዋችሁ ራሱ ይቀመጣል። ብዙ ጓደኞቻችሁ፣ ብዙ ወደፊት የምታፈሯቸው ልጆች ይኖራሉ። ከማንም ኖራችሁ ከማን በጣም ነው የሚያስጠላው እንደዚህ አይነት ንግግር ማለት ነው እና ምን ያክል ጭንቅላት ውስጥ ሴቭ አድርጎት እንደተቀመጠ እሷን ብትሆን እንደዛው የምትይዘው ነገር ሊኖር ይችላል። ግን ብዙ ጊዜ ብሩኬ ከመጮህ ሌላ አስጠያፊ ነገር ካፉ ወጥቶ እኔ ሰምቼ አላቅም። ምን አገባሽ የተለመደ ነው ማንኛውም ሰው ምን አገባሽ፣ ኖርማል ነው። ምንም አዲስ ነገር የለውም። ግን ከእሷ አፍ የሚወጣው ነገር በጣም ቀላል ቀላል የሚባሉ ነገሮች አይደሉም። እነሱ ነገሮች ደግሞ ጭንቅላት ውስጥ ሴቭ ሆነዋል። በዚህ ልክ ከምትወዱት ሰው ጋር እንደዚህ እንደዚህ አይነት ነገር ቂም መያያዝ በጣም አስፈላጊ ነው ብዬ እኔ በፍጹም አላስብም። የሰው ልጅ እንግዲህ ያው እስካለው ድረስ ደስተኛ ሆኖ ይኖራል። ከዛ በኋላ ደግሞ ህይወት ይቀጥላል። ግን እኔ ሚፍታህ በጣም አድርጌ አመሰግናለሁ። በጨረቃ ፋሚሊ ኦዲንስ ስም በጣም ነው የማመሰግነው ምክንያቱም ተሰብሮ ልቦናው ተሰብሮ ቤት መዋል የለበትም። በቃ ማለት የሆነ ችግር ካለባቸው ቪዲዮ ላይ ራሱ መቅረቡ ራሱ በጣም የሚያስጠላው በዚህ አጋጣሚ ማለት እኔ በራሴ ስለማውቀው እኔ እንኳን ቤት ውስጥ አሁን ከሴትዮ የስጣላ ምናምን ቪዲዮ ላይ ስመጣ ቅረጭ ቅረጭ አይለኝም። በቃ በጣም ነው የሚያስጠላኝ፣ በጣም ማለት ነው። ብዙ ጊዜ ከካሜራ ጀርባ የምሰራቸው ቪዲዮዎች አሉ፣ አደለ? እነዛ በነዛን ሰዓት አሁን እኔ የምሰራው በቃ ጥሩ ቦታ ላይ ስላልሆን ሳልሆን ስቀር ነው። ሶ እነዚህን ነገሮች እንዲያልፋቸው፣ እነዚህን ነገሮች ቤት እንዳያስቀሩት ወደ ሚዲያው ላይ ይዘው ስለመጣ ሚፍታህ፣ በጣም በጣም ከልብ ጎንበስ ብዬ እውነት አመሰግናለሁ። እግዚአብሔር ሚፍታህ በዚህ አጋጣሚ በእውነት የቡቡዬ እህቶች እታመሰግኑት ይገባል። ሁሌም ከጎኑ ይሁን። ሁሌም አዲስ ነገር ይመጣል። ህይወት እንዲህ ነው። አዲስ ነገር ስላችሁ ህይወት በራሱ አዲስ ነገር ነው። ቡርኬና ሀይሚ እንደዚህ ሆኖ ማየት ለእኛ በራሱ አዲስ ነገር ነው። አንድ ቀንም ጠብቀንም አናውቅም። ስራ ነው ስራ ነው ስራ ነው እያልን ቆየን እስካሁን። ከአሁን በኋላ ግን ስራ የሚባል ነገር የለም እውነትና እውነት ብቻ ነው። ምክንያቱም በመጀመሪያ የተጀመረው ስራ ነበር። ግን በመሀል ሀይሚ ተገልብጣ ፕራንክ እያደረገች እንደሆነ ብሩኬ ሰማ። ብሩኬ ሲሰማ ከዛ በኋላ በቃ ተጣሉ። ለምን አለ ብሩኬ ማለት ነው። በዛ ምክንያት ያው ሲጓተስ ሲጓተስ ሲነጋገሩ ሲነጋገሩ መፍታት አልቻሉም። ያው የሆነው ሁሉ ሆኖ በዚህ ደረጃ ደርሰዋል። ከአሁን በኋላም ደግሞ እንግዲህ እግዚአብሔር በፈቀደው መልኩ የሚሆነውን የሚፈጠረውን የምናየው ነው የሚሆነው። ቤተሰቦች የራሳችሁን ኑሮ ኑሩ፣ ለእኛ ትጨነቁ፣ አታስቡ፣ እኛ ደህና ነን፣ እኔም ደህና ነኝ ብሏል። እንግዲህ ፈጣሪ እንግዲህ እንደፈቀደው ሁሉ ነገር ይሆናል። እኔ ግን በጣም ደስ ብሎኛል በዚህ ሁኔታ ላይ እንደዚህ ሆኖ ስለመጣ በጣም ደስ ያለኝና ውድ ቤተሰቦቼ ሁላችሁም ውድ እህቶቼ ደስ እንዳላችሁ ተስፋ አድርጋለሁ። የታ- የተቻላችሁን መጠን ከጎኑ ሆናችሁ ማበረታታት አለባችሁ። ሰላም ከመጣ መጣ፣ ሰላም ካልመጣ አልመጣም። ምንም ያሳስብ ነገር አይኖርም። ምክንያቱም ሰው ከወደደው ጋር ነው የሚኖረው። ምንም የፈለገ ነገር ብታደረጉ ብሩክ እንዳለው የሰው ልጅ አስራችሁ ወይም ደግሞ በግዴታ አታኖሩትም አታስቀምጡትም ማንኛውም ሰው በፍላጎቱ ነው መሆን የሚችለው የተፈጠረው ነገር በጣም ሲምፕል ነገር ነው ይህን ያለ ርቀት የሚያስኬር ነገር ምንም ነገር የለም ሲቀጥል ደግሞ ሀይሜ ያለችበት የገባችበት ህይወት ራሱ በጣም የሚያስጠላ ህይወት ነው እሷ እሷ ከምጠላት ሴት ጋር የነበረ ወንድ ጋ ነው ሌላ ወንድ ጋ እንኳን ብትን ኦኬ ዲስከስ እናረጋታለን በቃ የራሷን ምርጫ ህይወት እየኖረች ነው እንላለን ግን አሁን ያለችበት ራሱ በጣም የሚያስጠላ ህይወት ነው ሰው እንግዲህ አላውቅም፣ መፍትሄውን እሷ ነች የምታውቀው፣ ባለችበት እሷም ልቦና ይስጣት። ቢ ስትናደድ ያደረገችው ነገር ሊሆን ይችላል፣ በንዴት ብዙ ነገር ልናደረግ ይችላል። እኛ ሴቶች ያው ሚፍታ ተናግሮታል። ሴቶች ሲትባሉ እንደዚህ ናቸው ጸባያቸው ብሏል። እሱ በደንብ ሴ አድርጓቸዋል። ያው አንዳንድ ነገሮች ና የሱ ስለሚሳተፍ ብዙ ነገር ያውቃልና ከሴቶች የሴትን ባህሪ ያውቃልና ሀይሜን በዛ መልኩ ተረቷታል። ምን እንደፈለገችና ምን እንደሆነ የምትናገርበት ያሁሉ ቃላት የሚወጣት ነገር እሱ አውቆታል። የሚፍታህ ማለት ነው ሰው እንግዲህ ልቦን አይስጣትና ወደ ነበረችበት ራሷን ትወቅ፣ ራሷን አውቃ ጥሩ ደረጃ ጥሩ ነገር እንዲገጥማት እንመኝላታለን። ምንም ማድረግ አይቻልም። የሰው ልጅ እንንጃ ማለት እንደው የገባችበት ህይወት እንኳን ጥሩ ቢሆን ሶ በቃ ምርጫዋ ነው ብለን እንላለን። አሁን እኮ ያለችበት ህይወት ራሱ የሚያስጠላ የተደፈራረሰ ነገር ጭራሽ። ዳኒ ለሃይሜ ሌላ በደብል ላይ ደብል መግባት በጣም የሚደብረው እና ብቻ ለማንኛውም ቡቡዬ ደስተኛ ሆኗል። የውስጡን ባላቅም አቅም የላዩ በጣም ደስ ይላል። በዚህ መልኩ ህይወት ይቀጥላል። በቃ ምንም ማድረግ አይቻልም። ውድ ቤተሰቦቻችን ስለ ሁሉም ነገር እናመሰግናለን። ውድ ቤተሰቦቻችን፣ እኔ ማለት የሚፍትህ ነገር ግር አስቆኝ እኮ ነው። አሁን ዳኔ ጋር ሄጄ ምንድን ነው የምለው ምናምን ሲል ገርሞኝ እኮ ነው። ለምንድን ነው የምትሄደው? አትሂድ። ሲጀመር ከአሁን በኋላ ብሩክ ጋር ራሱ ፎከስ አታድርጉ፣ አስታራቂዎቹ። ምክንያቱም እሱ እምቢ አላለም፣ እምቢ ብሎ አልሄደም። ምንም ያደረገው ነገር የለው። እጁን ዘርግቶ እና ተቀበኝ ስላ ሲለምናት ነበረ። አሁን ችግር ያለው ሀይሚ ጋ ነው። ስለዚህ አስታራቂዎች ብዙ እኔ ብሩክ ላይ ፎከስ ባታደርጉ በጣም የተሻለ ነው። ምክንያቱም እምቢ ብሎ አልሸሸም እሱ የሸሸችው እሷ ናት። ሬዝኗን እሷ ነች የምታውቀው እና እሷ ሀይሚ ናት እንጂ ብሩክ ጋር ምንም ችግር የለም። ያን ያክል ብዙ እርቅ እያላችሁ ፎከስ ባታረጉ በጣም የተሻለ ነው። በቃ እረፍት ያድርግ እሷም ትረፍ፣ ከፈለገችው ሰው ጋር ትሁን። አሁን እኮ ታረቅ ለማለትም በጣም ይከብዳል እኮ ማለት እሷ ለሀያ ደቂቃ ሶሲ ጋር ሆነ ብላ እንደዚህ ያበደ ሴትዩ እሷ ከዳኒ ጋር አንድም ሁለቴም የምናየው። እንግዲህ የአንገት ሀብልም አድርጎላታል ብሩኬ ለሶሲ እንደዛ አድርጎት ቢሆን አስቦት፣ እናንተ ምን እንደምታደርጉ እናንተ ራሱ ታውቃላችሁ። ስለዚህ ምንም ይሁን ምን ያ ሰው ከራሱ ገንዘብም ይሁን እሷ ፈልገውም ይሁን ሳትፈልገው ተቀብለዋለች፣ አለቀ። ስለዚህ ያንን ነገር ነው ታሳቢነት ማድረግ ያለባችሁ። እና ብቻ በጣም የተወሳሰበ እና የሚከብድ ነገር ነው። በዚህ አጋጣሚ ሃይማኖት ብሩኬን አበሳጫለሁ፣ አናድዳለሁ ብላ እውነት የሚጥም ህይወቷን ያበላሸችው። በእርግጥ የሰው ልጅ ህይወት በአንድ አቅጣጫ አላለችም፣ በብዙ አቅጣጫ ናት እና ነገ የተሻለ ቦታም ልትኖርም ዝቅ ያለ ቦታም ልትኖርም ብሩኬም፣ ከፍ ያለ ቦታም ዝቅ ያለ ቦታም ሊኖር ይችላል። እንደ እግዚአብሔር እንደ ጣፋንታቸው ነው። ስለዚህ እኛ ቤተሰቦች ደግሞ የሁለቱንም ደስታቸውን እኩል ማየት ከቻል፣ እኩል ማየት ቤተሰብ፣ መውቀስ፣ መዘቅዘቅ፣ ፎቶ ማበላሸት እንደሌለባችሁ ብሩክ ነግሯችኋል ማለት ነው። ውድ ቤተሰቦቻችን አመሰግናለሁ። መልካም